ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የጥቅም 3 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎና በሸዋ ግንባሮች በተካሄዱ ውጊያዎች አፋብሃ ከፍተኛ ድል ማግኘቱ ተገልጿል። ዝርዝር የግንባር መረጃዎችን ይዘናል። ብልጽግናና ህወሃት ጦራቸውን አንቀሳቅሰዋል፣ ፊት ለፊት ተገናኝተዋል። እርስ በርሱ ደሚያቃባ ነውን አማራ አሰልጥነን ያስቀመጥነውን የኦሮሚያ ኃይል እንለቅበታለን ሲሉ አቶ ሽመልስ አብዲሳ አዝተዋል። የሰውየውን ንግግርና ዝርዝር ነገሮችን ይዘናል። አብይ አህመድ በ ከአፍሪካ ቀንድ ካሉ ደካማ ኃይሎች ጋር አጋርነት ለመፍጠር የሚያደርጉትን ጥረት እንደቀጠሉ ነው። የአቢግራ መጋባትና መርሃልባነት ቀጥሎ አልሰሙታላችሁ። ወታደሩ የህዝቡን ተቃውሞ የተቀላቀለባቸው የማዳጋስካሩ ፕሬዚዳንት በአገሪቱ ስልጣኔን በኃይል ልቀማ ነው ሲሉ አቤቱታ አቅርበዋል። ቻይና ለትራምፕ የታሪፍ ዛቻ ምላሽ የሚሆን የአጸፋ እርምጃ ማዘጋጀቷን አስታውቃለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ያላችሁ ቻናሉን ሰብስክራይብ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ እና በሸዋ ግንባሮች በተካሄዱ ውጊያዎች አፋብሃ ከፍተኛ ድል ማግኘቱ ተገለጸ። በምዕራብ ወሎ ግንባር መሃል ሳይንት ወረዳ ውስጥ ከጥቅምት አንድ 2018 ዓም ጀምሮ እስከ ትናንት እኩለ ቀን ድረስ በተደረገው ትንቅንቅ የንጉስ ሚካኤል አሊ ኮር ሰራዊት የመሃል ሳይንት ወረዳ መቀመጫ የሆነችው ደንሳ ከተማ ውስጥ መግባቱ ተረጋግጧል። ከኮሩ ሰራዊት መካከል የአማራ ሳይንት መቅደላ ክፍለ ጦር፣ የመብረክ ክፍለ ጦር እና የኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰኑ አህዶች ተውጣተው በሰሩት ኦፕሬሽን ከ30 በላይ ያገዛዙል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 ሬሽን ያገዛዙን አራት ከባድ ምሽጎች የተሰበሩበት መሆኑም ታውቋል። በከተማይቱ ዳር ማለትም በጎራደሽነት፣ በዙሃ፣ በዙሃ በጎጃን በርና በሙያና ቴክኒክ ብልጽግና ያዘጋጃቸው ምሽጎች ሙሉ በሙሉ ተሰብረዋል። አገዛዙ ሲጠቀምባቸው የነበሩ ቁሳቁሶች ና ሌሎች ንብረቶች በኮሩ ሰራዊት እጅ ገብተው ወደ ፋኖ የጦር ሰፈር የተወሰዱ ሲሆን በኮረኔል መብሬ የተመራው የብልጽግና ኃይል እስከ ዛሬው በበለጠ አኳኋን ከባድ ሰብአዊ ኪሳራ ጭምር እንደደረሰበት ነው የውስጥ ወታደራዊ ምንጮች የገለጹት። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀናጅቷል። ለአዲስ አበባ ቅርብ በሆነ ቦታ የሚገኘው የኃይለ ማርያም ማሞ ክፍለ ጦር በሸዋ ቡልጋ ሀገረ ማርያም ከተማ ወጣ ብላ በምትገኘው ነፋስ አምባ ከፍተኛ ትንቅንቅ እያደረገ ይገኛል። የአጋዜ ኮማንዶ፣ የሚሊሻና የአድማ ብተና አባላት ላይ በተወሰደ የደፈጣ ጥቃት በደርዘን የሚቆጠር የአገዛዙ ኃይል ተደምስሷል። በአውደውጊያ ሁለት አምቡላንስ የጥምር ጦር ሙትና ቁስለኛ ይዘው ወደ ሀገረ ማርያም ከተማ ሆስፒታል ይዞ መግባቱ ተረጋግጧል ውጊያው አድማሱን አስፍቶ የቀጠለ ሲሆን የኃይለ ማርያም ማሞ ክፍለ ጦር በአገዛዙ ላይ ከፍተኛ ድል አስመዝግበዋል በሸዋ ቡልጋ የገባው የአገዛዙ ሰራዊት አብዛኛው ሙትና ቁስለኛ መሆኑን ተከትሎ ብልጽግና ከቡልጋ ሀገረ ማርያም ከተማና ከዞኖ መናገሻ ደብረ ብርሃን ከተማ በርካታ ሰራዊት ይዞ ቢገባም የኃይለማርያም ማሞ ልጆች የመጣውን ጠላት በሚገባ እያናገሩት ይገኛሉ በተመሳሳይ በሰሜን ጎንደር ጃናሞራ አካባቢ ከባድ ውጊያ ሲደረግ ውሏል በትናንትናው ዕለት የአገዛዙ ኃይሎች በጃናሞራ ሳሞራ ወይናይ ተብሎ በሚጠራ አካባቢ በተደረገ ውጊያ በሚሊሻና በአድማ ብተናው ላይ ከባድ ጉዳት ደርሰዋል። አገዛዙም ከፍ ያለ ወታደራዊ ኪሳራ አስተናግደዋል። ይህ በእንዲህ እንዳለ በጠለምት ቀጠና ያለው የአገዛዙ ወታደር ወደ ተከዜ ቀጠና ኃይሉን እያስጠጋ ሲሆን፣ ወደ ሽሬ በሚወስደው መንገድም በርካታ ጦር አስፍሯል። በህወሃት ኃይሎች በኩልም ከፍተኛ ወታደራዊ እንቅስቃሴና ስምሪት በተከዜ ዙሪያ እየተደረገ ነው ተብሏል። በመሆኑም በዚህ በተከዜ ቀጠና ውጊያ የሚቀሰቀስበት እድል ሰፊ እንደሆነና በቀጠናውም ሰፊ ውጥረት እንዳለ ለማወቅ ተችሏል። እርስ በርሱ ደም ያቃባነውን አማራ አሰልጥነን ያስቀመጥነውን የኦሮሚያ ኃይል እንለቅበታለን ሲሉ አቶ ሽመልስ አብዲሳ ዛቱ። በአማራ ህዝብ ላይ ባላቸው ጥላቻና በሚያሰሙት ፉከራ የሚታወቁት የሆዴድ ብልጽግና ዋና ሰው አቶ ሽመልስ አብዲሳ አሁንም በአማራ ህዝብ ላይ ዝተዋል። ሰብረናቸዋል፣ አባይን ተሻግረን አወዛግበናቸዋል፣ ቁማሩን በልተናቸዋል፣ መድኃኒትና ስንዴ በእኛ ፈቃድ ነው የሚገባላቸውና መሰል የጥላቻ ንግግሮችና የዘር ማጥፋት እወጃዎችን በአማራ ህዝብ ላይ ያደረጉት አቶ ሽመልስ መልስ አብዲሳ አሁን ላይም ሌላ የዘር ማጥፋት እወጃ ንግግሮችን ቀጥለዋል። የገዳ ልዩ ኮማንዶ በሚል በአዲስ አበባ ለማሰማራት ያሰቡትን ኃይል ባስመረቁበት መድረክም ሚሊሻ ሆኖ ከፋኖ ቤተሰብ ያልገደለ የለም፣ በተመሳሳይ ፋኖ ሆኖ ከሚሊሻ ቤተሰብ ያልገደለ የለም። በአማራ ባህል ደግሞ ደም ሳይመልሱ መቅረት እንደ ነውር የሚቆጠር ነው አለ። ስለዚህ አሁን ላይ እርስ በርስ ለግድያ የሚፈላለጉ ደመኞች ሆኗል የሚል የቅዳቸው ውጤት ማሳያ የሆነ ንግግር አድርገዋል። ፋኖን አጥፋልን ብለን የምንለምነው ሚሊሻ አይኖረንም ራሱ ሲል የራሱን ህይወት ለማትረፍ ሲል ያለምንም ክፍያ ዋናውን ያሳድድልናል ያሉት ሽመልስ በእንደዚህ አይነት መንገድ እጃችን ላይ ያለውን ገንዘብ ለሚሊሻ ከመበተል ድነናል። ገንዘቡን ለገዳ ልዩ ኮማንዶ ማሰልጠኛና መሳሪያ መግዣ ይውላል በማለትም ተናግረዋል። አማራ ከዚህ በኋላ ከነሙሉ ሙሉ ክብሩ በአባ ገዳ ልጆች ፊት የሚቆምበት ዘመን አብቅቷል። ማንም አባከና የሚለው ሰው አይኖርም። የሚል አደገኛና ህዝብን የሚያስቆጣ ንግግር ያደረጉት አቶ ሽመልስ ቀደም ብዬ እንደነገርኳችሁ አማራ ከዚህ በኋላ እስከ ምጽአት ድረስ ምንም ምንም አይነት የፖለቲካ ውሳኔ ሰጭነት ሚናን እንዳይኖረው አድርገን ሰርተናል። አንዳንዶች ይህን ስንል መታበይ ይመስላችኋል፣ ነገር ግን ፖለቲካውን የሰራነው ሰዎች ስለምናውቀው ነው ብለዋል። ከእንግዲህ ኦሮሞ ማድረግ ያለበት ስትበድለው ከነበረችው ምኒልክ ሰራሽ ሀገር ቁጭ ብሎ ካሳ መቀበል ብቻ ነው ሲሉ ተሰምተዋል። ከኦሮሞ ጋር ሰላም ፈጥሬ እኖራለሁ የሚል አካል ካለ እሱን እንቀበላለን። ነገር ግን አካሄዱ የሚሆነው ኦሮሞ በሚወስንለት ማንኛውም ህግና ድንጋጌ ሊመራና ሊተዳደር አምኖ ከተቀበለ ብቻ ይሆናል። ይህን ካልተቀበለ ጥ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን ፈተን እንለቅበታለን ማለት ነው ብለው ንግግራቸውን ደምድመዋል። ሽመልስ አብዲሳ የሚታበዩበትን ይህን ንግግር እንዲያደርጉ በቃላቸው መሰረት የአንድን ብሔርን መንግስት እንዲመሰርቱ አማራውን ባገኙበት ሁሉ እንዲጨፈጭፉ ባቀናው አገር በገነባቸው ከተሞች ባይተዋር እንዲሆኑ ያደረጉት ለመጣው ሁሉ ገረድና ተላላኪ የሆኑት የባዴን ብልጽግና ሰዎች ናቸው። አሁን ላይ የራሳቸውን ስልጠና ከሚያስጠብቁት ከአብይ አህመድ በላይ ተመስገን ጥሩነ የራሳቸውን አ ዓላማ ከሚያሳኩት ሽመልስ አብዲሳ በላይ አረጋ ከበደ ለባለጊዜነት ጊዜነት ሲሉ አማራውን ከሚጨፈጭፉት ብርሃኑ ጁላ በላይ አበባው ታደሰ የአማራ ደመኛ ጠላት መሆናቸው ይነገራል። ለዚህ ደግሞ የአማራን ህዝብ የብልጽግና ዱላ ሆነው የፈጁት እነሱ በመሆናቸው ነው። አብይ አህመድ በአፍሪካ ቀንድ ካሉ ደካማ ኃይሎች ጋር አጋርነት ለመፍጠር የሚያደርጉትን ጥረት እንደቀጠሉ ነው። ከውጭ ግብጽ፣ ኤርትራና ሱዳን ከውስጥ ደግሞ ፋኖና ህዋት አብረውብኛል የሚሉት አብይ አህመድ በቀጠናው ከሚገኙ ደካማና ራሳቸውን እንኳን መከላከል ከማይችሉ መንግስታት ጋር በብዙ የኢትዮጵያ ኪሳራ አጋርነት ለመፍጠር እየሰሩ ነው። አልቡርሃን መንግስት ተሸንፎ አንድ ትልቅ ከተማ ላይ እንኳን መቀመጥ ያቃተውን የሱዳን ፈጥኖ ደራሽ ኃይል አጋር ያደረጉት አብይ አህመድ በዚህ ተስፋ መቁረጣቸው እየተነገረ ነው። ይህን ተከትሎ ሲሆን የምዕራቡን ቀጠና ጥለው ሌላ አጋር ፍለጋ ወደ ምስራቅ አቅጣጫ ማትረዋል። በዚህም ደጋግመው ከተካካዱት የሶማሊያው ፕሬዚዳንት ጋር አጋርነት ለመፍጠር ጥረት ሲያደርጉ ተስተውለዋል። በወታደራዊና ኢኮኖሚያዊ ድጋፎች አማለው የሶማሊያውን ፕሬዚዳንት ሀሰን ሼክ መሐመድን አጋር ለማድረግ እየጣሩ መሆኑንም ከምንጮች ሰምተናል። ራሱን ከአልሸባብ ጥቃት መከላከል የማይችለው የገዛ ግዛቶችን ጁባላንድና ፑንትላንድን ማስተዳደር የተሳነው የሀሰን ሼክ መንግስትም በባህሪ ከሚመስለው የአብይ መንግስት ጋር ወዳጅነት ለመፍጠር ና በሁለት ቢላ ለመብላት እየጣረ ነው። በትናንትናው እለትም ሀሰን ሼክ በሚስጥር አዲስ አበባ ገብተው ሚስጥራዊ ስብሰባ አድርገው ወጥ ተዋል ሆኖም የፕሬዚዳንቱ በሚስጥር አዲስ አበባ መግባት ሲገለጽ በአብይ አህመድ በኩል ከተነቃ አይቀር በሚመስል መልኩ ጉዳዩን ይፋ አድርገውታል። ሆኖም ሀሰን ሼክ አሁን ላይ ከአብይ የሚሰጧቸውን ያልተጨበጡ ተስፋዎች ይዘው በባህር በር ጉዳይ ና በህዳሴ ግድብ ዙሪያ ኤርትራ ና ግብፅን የሚያበሳጭ አቋም እንዲይዙ በአብይ አህመድ በኩል ግፊት እየተደረገባቸው ነው። ነገር ግን ሀሰን ሼክ በዚህ ጉዳይ ላይ ወጥ የሆነ አቋምና በመረላ የተመሰረተ አካሄድ መከተል ተስኗቸው ታይተዋል። ይህ ደግሞ ከአብይ አህመድ መርህ አልባነትና ከሀሰን ሼክ ግራ መጋባት የመጣ ነው ይላሉ አስተያየት ሰጪዎች። ወታደሩ የህዝቡን ተቃውሞ የተቀላቀለባቸው የማዳጋስካሩ ፕሬዚዳንት በሀገሪቱ ስልጣኔን በኃይል ልቀማ ነው ሲሉ አቤቱታ አቀረቡ። የፕሬዚዳንቱ አዲስ መግለጫ የተሰማው የመንግስት ወታደሮች ባለፈው ወር በሀገሪቱ የተቀጣጠለውን አመፅ እየተቀላቀሉ መሆናቸው ከተሰማ አንድ ቀን በኋላ ነው። ፕሬዚዳንት አንድሪ ራጆ ኤሊና በጎርጎሮሳውያን 2009 በተደረገ መፈንቅለ መንግስት ስልጣን ሲይዙ ከፍተኛ ድጋፍ ያደረገላቸው የካፕሳት ቡድን አባላት በእርሳቸው ላይ ፊታቸውን አዙረው ወጣት ተቃዋሚዎችን መቀላቀላቸው ብርቱ ፈተና እንዲደቀንባቸው አድርጓል። የተባለው ሮይተርስ የዜና ወኪል የአይን ምስክሮችን ዋቢ አድርገው ዛሬ ባስነበበው ዘገባው በሀገሪቱ የተቀጣጠለው አመፅ ቀጥሎ ከፕሬዝዳንቱ ታማኝ ኃይሎች በተተኮሰ ጥይት ሶስት ሰዎች መቁሰላቸውን ገልጸዋል። ዛሬ ከወደ አንታናናሪቮ የወጣው ዘገባ እንደሚያመለክተው የፕሬዝዳንቱ ተቀናቃኝ ኃይሎች የሀገሪቱን የጸጥታ ኃይሎች እየመሩ ነው ይላል። ነገር ግን የሀገሪቱ መከላከያ ሚኒስትር ቃል አቀባይ የተቀናቃኝ ኃይሎች የጸጥታ ኃይሉን እየመሩ ነው የሚለው ውን ዘገባ አስተባብለዋል። በፕሬዝዳንቱ ይፋዊ የማህበራዊ ሚዲያ ላይ የወጣው መግለጫ እንደሚለው ሀገሪቱን ወደ አለመረጋጋት የሚወስዱ ሙከራዎችን እንቃወማለን። ለተፈጠረው ቀውስ መፍትሄ ፍለጋ ውይይት ይጀመር ዘንድ ጥሪም አቅርበዋል። ቻይና ለትራምፕ የታሪፍ ዛቻ ምላሽ የሚሆን የአጸፋ እርምጃ ማዘጋጀቷን አስታወቀች። የቻይና መንግስት ፕሬዚዳንት ዶናልድ ትራምፕ ከቤጂንግ ወደ ዋሽንግተን በሚገቡ ምርቶች ላይ መቶ በመቶ ቀረጥ ለመጣል መዛታቸውን ቁልጭ ያለ አድሏዊነት ምሳሌ ነው በማለት ተችቷል። አሜሪካ ይህንን ዛቻዋን ተፈጻሚ ማድረግ የምትጀምር ከሆነ ቻይና በምላሹ የምትወስደውን የአጸፋ እርምጃ እንዳዘጋጀች የአገሪቱ ንግድ ሚኒስቴር መስሪያ ቤት ቃል አቀባይ ተናግረዋል። የአጸፋ እርምጃው ምን አይነት ሊሆን እንደሚችል ግን አልተገለጸም። ቃል አቀባዩ አክለውም ቻይና አሜሪካ ጋር የንግድ ጦርነት ቢጀመር ሊያመጣ ስለሚችለው መዘዝ እንደማትፈራ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ቻይና ላይ ታሪፍ ለመጣል የዛቱት አገሪቱ ብርቅዬ ምድር ማዕድናትን ለውጭ ገበያ ማቅረብን በተመለከተ የምትከተለውን ሕግ በማጥበቋ ነው። ቻይና እጅግ ጠበኛ እየሆነች መጥታለች፣ እንዲሁም መላው ዓለምን እስረኛ አድርጋ ለመያዝ እየሞከረች ነው በማለት ባለፈው ሳምንት አርብ ዕለት ከሰዋል። ትራምፕ በዚህ ወር በቻይና ፕሬዚዳንት ዢሺፒንግ ጋር ይደረጋል ተብሎ የሚጠበቀውን ስብሰባ እንደሚያቋርጡም ዝተዋል። እሁድ ዕለት ግን የአሜሪካ ፕሬዚዳንት አትስጊ ቻይና ሁሉም ደና ይሆናል በማለት ጽፈዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ እጅጉን የተከበሩት ፕሬዚዳንት ጂ መጥፎ ሁኔታ አጋጥሟቸው ነበር። አገሪቱ የኢኮኖሚ ድብርት ውስጥ እንድትገባ አይፈልጉም፣ እኔም አልፈልግም። አሜሪካ ቻይናን ማገዝ እንጂ መጉዳት አትፈልግም ብለዋል። ዝርዝር ጉዳዮቹን ግን ሳያብራሩ ቀርተዋል። ትራምፕ አርብ ዕለት ቻይና ላይ ታሪፍ እንደሚጥሉ መናገራቸው በአሜሪካ የፋይናንሻል ማርኬት ላይ ነውጥ አስከትሏል። እንደ ኤስኤንድፒ አምስት መቶ ያሉ የአክሲዮን ጠቅ ቋሚዎችን ከሚያዚያ ወር ወዲህ ትልቅ የተባለውን የሁለት ነጥብ ሰባት በመቶ ቅናሽ አሳይተዋል። የፕሬዚዳንቱ አስተያየት ቻይናና አሜሪካ የንግድ ጦርነት ውስጥ ሊገቡ ይችላሉ የሚለውን ስጋት እንደ አዲስ ቀስቅሶታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብና አመሰግናለን። ሰላም።